በሯን አግኝተነዋል፣ ፈላልገን ብቻዋን ልጆቿን እያሳደገች ነው። ባለቤቴ እዚህ ከሌጋ የለም ወደ ዘጠኝ አመት ይሆነዋል። ምክንያት ባለቤቷ እንደተለየ ከእሷ እንሰማለን። እኛ ሳናውቅ ነው ራሱ ይሄድ። ለጸጋ የነበረን ሰርፕራይዝ ያው ከሽዋለ በኔትወርክ ምክንያት። ዛሬ ልደቷ ነው። 16 ዓመት ልጅ እዚህ ጄ ላይ አንድ ስጦታ አለ። አስር ሺህ ብር ነው። በጣም አሁን እያቃተኝ ነገር ነው የመጣሁት። ለኔ የማይገባ ሁሉ ስራ ሰራ። ለጸጋ እንግዲህ ከጋብስ ሚኒስትሪ የተበረከተላት የአርባ ሺህ ብር ስጦታ ነው። ተጫዋቾቻችን እንግዲህ ዛሬ የመጣ ነው አንድ እህታችን አለች። ባለፈው ላይ አቅርበናት ነበር። የሶስት ልጆች እናት ናት። ብቻዋን ልጆቿን እያሳደገች ነው። ምክንያት ባለቤቷ እንደተለየ ከእሷን እንሰማለን። እሷን እንግዲህ ሰርፕራይዝ ለማድረግ ነው የመጣ ነው። በሯን አግኝተነው አልፈላልገን። እንግዲህ በሯ አጠገብ ባለው እዛች ቦታ ላይ የሰርፕራይዝ ስጦታ ልናስቀምጥ ላት ነው ያሰብ ነው። ወጥታ ፈልጋ እንደምታገኘው እስቲ እናያለን። መልካም ቆይታ።

ስጦታችሁ ደርሶኛል። ጌታ ኢየሱስ አብስቶ ይባርካችሁ። ተባረኩልኝ፣ ዘመናችሁ ይባረክ። በእውነት በጣም ነው የማመሰግነው። እግዚአብሔር ይባርካችሁ። በጣም ተባረኩ። ፓስተር ዳኔን አመሰግናለሁ። እህቴ ኬሚዬን በጣም ነው የማመሰግናት። በጣም ውድ የሆነች እህት ናት። ተባረኩ። ጌታ ኢየሱስ ይባርካችሁ። ደርሶኛል እዚህ ድረስ። ተመልካቾቻችን አሁን ከእህታችን ጸጋ ጋር ተገናኝተናል። ለጸጋ የነበረን ሰርፕራይዝ ያው ከሽፏል፣ በኔትወርክ ምክንያት አልተሳካልንም። ነገር ግን ያው ስጦታችን ደርሷታል። ያንን ስጦታ በርክታ የሀያ ሺ ብር ስጦታ ነው። እንግዲህ ተባረኪ ጸጋ፣ ከዛ ደግሞ እንደው ለመጠየቅ ባለፈው ጊዜ ላይ አግኝተንሽ ነበር እና ከዛ ስለ አንቺ ጥቂት ነገር ነበረ ያወራ ነው እና እንዲግልጽ አድርገን አይደለም ያወራ ነው። በደፊኑ መንገድም ላይ ስለሆነ ጸጋ ማናት? ስንት ልጆች አሏት? እንደገና ደግሞ ባለቤቷ የት ነው የሚለውን ነገር እስቲ ባጭሩ አስረጂኝ። እኔ ጸጋ እባላለሁ። ያው በእግዚአብሔር ቤት ውስጥ ነው ብዙ አመት የኖርኩት። እግዚአብሔር ስሙ ይባረክ። አሁን ያለሁበት ሁኔታ ባለቤቴ እዚህ ከሬጋ የለም። ወደ ዘጠኝ አመት ይሆነዋል ከቤት ከወጣ። ይወጣ ደግሞ ነጋዴ ወደ ንግድ አለም ውስጥ ገብቶ ነበረ አልተሳካለትም። በዚህ ምክንያት በቃ እኛ ሳናውቅ ነው እራሱ ይሄድ። ከስንት አመት በኋላ መኖሩን ሰማን። አሁን ደግሞ ብዙም አናውቅም። ስንት ልጆች አሉሽ? ሶስት ልጆች የአስራሰባት አመት ልጅ ና አሁን ዛሬ ልደቷ ነው። አስራስድስት አመት ልጅ ዛሬ ልደቷ ነው። አስራስድስት አመቷ ትንሿ። እሺ የመጀመሪያ አስራሰባት ተከታተል፣ አስራስድስት አሁን አስር ድኛቻሁ ልደቷ ዛሬ ልደቷ ዓመቷ ሰርፕራይዝ ነው። እውነት ነው። ጌታ ኢየሱስ ይባረክ እና በእንደዚህ አይነት ሁኔታ ነው የምንኖረው። በጣም ማለት የቤት ክራይ ሁሉ በእውነት ነው ፓስተር፣ የቤት ክራይ መክፈል አቅቶ እኔ አፖስተል ብዙ እየታገዛኝ ነው የምኖረው። ማለት ካባቢ ከምንበላው ከምንጠጣው ጀምሮ በጣም በትግል ነው የምኖረው በእውነት በእግዚአብሔር ፊት እና እግዚአብሔር በሚያውቀው ማለት ነው አይ አስቸጋሪ ህይወት ነው የማልፈው እና አሁን እኔ በፊት ከዚህ በፊት እምነግርሃለሁ ዴሊቨረንስ ትምህርት ቤት ነበረ የሚማሩት እና አሁን ደግሞ ትምህርት ቤት ቀይረዋል ልጆቹ ጥሩ ተማሪዎች ናቸው በባህሪያቸው በመንፈሳዊ ነገራቸው ምንም አይነት ነገር እኔ ራሴ ነው የምሸፍነው የምታገለው እስካሁን እና በጣም አሁን እያቃተኝ ነገር ነው የመጣሁት። ማለትም ለእኔ የማይገባ ሁሉ ስራ ሰራ ነው ፓስተር፣ እውነት ልንገር እና ብዙም አልፍበት ነገር አለ በዚህ ውስጥ እንደዚህ ተመላላሽ ሁሉ ሰራ ነበር ሰው ቤት ሰው እንደዚህ ሰው ቤት ወንደላጤ ምናምን የእንትና ወንድም ጋር እንደዚህ ክርስቲያን የሆነ ልጅ ጋር ቤት አሁን ቤት ሲገቡ አጽድ ተህላቸው ማስረከብ እንደዚህ እንደዚህ ሁሉ በጣም ከባድ ከባድ የሆኑ ነገሮች ይሰራሉ ፎቅ ላይ ምናምን እንዲሁ ሁሉ ሰርቻ ቃል እና እና ማለትም እኔ አሁን ባለውበት በጣም ነው ጨጓራ የሚያመኝ ግን ለማንም ሰው አልናገርም ከመጸለይ ውጭ በቃ እግዚአብሔር ፊት ለሆ ነገር ማቅረብ በባህሪ የምወደው ማለት ነው። አጠገቢ ሰው ቢኖር እንኳን ላንናገር ውሎ እችላለሁ። እና እግዚአብሔር ደግሞ እኔ አንተን ጌታ ነው ያገናኘን እና በጣም በቃ ለትምህርት ቤት በጣም ነበር የምቸገረው። አሁን በአሁኑ አመት ማለት ነው አሁን በቃ በእንደዚህ አይነት ሁኔታ እያሉ ልጆቹ ካሉበት ነገር እንዳይወጡ ነበር ትግል የማደርገው እና እግዚአብሔር ስሙ ይባሉት እና በእንደዚህ አይነት ሁኔታ ነው እኔ የማሳልፈው፣ ማለት ነው ብቻዬን፣ ማለት ነው ያው ጌታ አለ ከእኔ ጋር የማምነው ጌታ። በጣም በየቀኑ የምታገላው ትግሎች አሉ በየቀኑ ሁኔታ፣ ማለት ነው ለልጆች የሚሆን ነገር ማለት ነው ከሚበሉት ከሚጠጡት ጀምሮ ማለት ነው እኔ ግን አሁን ግልጽ ያልሆነልኝ ቅርታ እና ጸጋዬ አባታቸው ሦስት ልጆች ነው ያሉት። አባታቸው አሁን ያለበት ሁኔታ አይታወቅም፣ አይታወቅም። በቃ ዝም ብሎ ተነስቶ ጠፋ፣ ጠፋ፣ ተነስቶ ጠፋ። በቃ መሀል ላይ አግኝታችሁ ታውቃላችሁ? መሀል ላይ ተገኝቶ ነበረ፣ ጠፋ በዛው ማለት ነው። በቃ ወደ እንትን ሀገር እየሄድኩ ነው ብሎ ጠፋ ማለት ነው መሀል ላይ ስለዚህ አሁን ሦስቱንም አንቺ ብቻሽን እያሳደገች ነው ብቻኝዬን ነው የማሳደጋቸው ምንም አይነት የሆነ አሁን ለምሳሌ የሆነ የሆነ የሚያግዝ ምናምን ነገር የለም ምንም አይነት ነገር የለም በቃ ብቻዬን ማለት ነው ከትምህርት ቤት በኋላ አሁን ባሉ ነገሮች ብቻዬን ነው የማሳደጋቸው ማለት ነው እኔ ያሬድም ያቀኛል ያሬድ ዴሊቨራንስ ትምህርት ቤት አዎ ያውቃል እንዴት ምን አይነት ላይፍ እንደምኖር ፓስተሮች ናቸው ነው ያላቀፍ ጽፎ የሰጡት ራሱ ለሱ በቃ እንዲያግዙኝ እኔ አላቅም ራሱ በቃ ትምህርት ቤት መክፈል አቅቶኝ ምናም ምናም እሱን እዛ አጋጣሚ እነሱ ቸርች እዛ አገለግል ነበር እና ፓስተር አስረስ ይባላል። በጣም የመወደው ሰው ነው። እና እሱ ነው ጽፎ እኔ ሳላውቅ ምን ሳልል አይተው በጣም አዝነው ልጆቹን አይተው ጽፈው የሰጡት። ይህን ሁሉ አመት ነው ያስተማራቸው ማለት ነው። ስምንት አመት ማለት እኮ ቀላል አመት አይደለም። አሴት የሁለት አመት ልጅ ሆና አይ ስኩል ዘግቷል ባጠቃላይ ሃይስኩሉ ተዘጋ። ስለዚህ አሁን አንቺ ሀይስኩሉ ያሉትን ነው የምታስተምር፣ ማስተምራቸው ሀይስኩሉ ያሉትን ነው። ትንሿ ግን እዛው ትንሿ እዛው ናት የምትማሩ፣ እሷ እዛው ናት። ስለዚህ የሃይስኩሉን እየከፈልሽ ነው። የከፈልኩ ነው ማስተምራቸው። ባለፈው ጊዜ እኛ የሃይስኩሎቹን ነው ማለት ነው። ሰፖርት ያደርግልሽ፣ ሀይስኩላቸው። እሱ ትንሿን፣ እሱ ነው የሚያስተምራት እስካሁን ማለት ነው። ዘንድሮም እሱ ፈቅዶላታል፣ እና አይስኩሎቹ ናቸው ከዛ የወጡት ዘንድሮ ማለት ነው። ጌታ ደግሞ መልካም ነው በጣም እግዚአብሔር እየረዳን ነው። እዚህ የደረሱት አስራ ስድስት አስራ ሰባት ቀላል አመት አይደለም። በቃ እነሱ ያሉበት አሁን እድሜ ከባድ እድሜ ነው። ግን እግዚአብሔር በዚህ ሁሉ ደግሞ ልጆቹን ጌታ ረድቷቸዋል። ጥሩ ነገር ያላቸው ልጆች ናቸው። ጌታ ኢየሱስ ይባረክ። ሁሌም አመሰግነው ስለ ልጆቹ ነው። በዚህ ውስጥ ሁሉ ሲያልፉ በቃ እግዚአብሔርን ላይ ናቸው ትኩረታቸው። በቃ ይህንን ህይወት ማለፍ ነው የሚፈልጉት ማሸነፍ ይፈልጋሉ። እና እግዚአብሔር ስሙ ይባረክ። ፓስተር ዳኒም እኔ እናንተ በምክንያት ይመስላል ለሰዎች የተገናኘ ነው፣ ግን እግዚአብሔር አይቶ አይቶ ነው አንተ ነው ያገናኘን። በእውነት ቀላል ነገር አይደለም ለእኔ ያገዝከኝ አሁን እንዴት እንዳረፍኩ እኔ የማውቀው በጣም ነው የምጨናነቀው በጣም ነው ራሴን ያመኝ በቃ ዛሬስ ምንድን ነው ማረጋቸው? ዛሬስ እያልኩት ነው ጌታን የምታገለው ነው። የልጆች ነገር ደግሞ በጣም ከባድ ነው። በጣም በጣም ጌታ ያረጋሃል። እግዚአብሔር ግን በዚህ ሁሉ ስናጥፍ አዋቂ አምላክ ነው። ለምን እንዳለፍን እሱ ያውቃል። እግዚአብሔር መልካም ነው። ይህ ሆ በም የምያደ ፖስተር። ስለዚህ አስራ ሰባት አመቷ አስራ አንድ ያ ክፍል ነች ናቸው አስራ አንድ ክፍል ናት። አስራ ስድስት አመቷ አስረኛ ክፍል ናት። አመቷ አራተኛ ክፍል ናት። ትምህርታቸው ላይ ጥሩ ናቸው። በጣም ቆንጆ ጥሩ ናችሁ። በጣም ጥሩ ነው ትምህርታችሁ በጣም እግዚአብሔር ይመስገን። እንግዲህ ተመልካቾች አሉ እንግዲህ እህታችን ጸጋ የነገረችን አጠቃላይ የምታልፍበትን ህይወት ነግራናለች እና ብቻዋን ሶስት ልጆች እያሳደገች ደግሞ በጥሩ ስነ ምግባር ያደጉ በመንፈሳዊ ህይወታቸው በጣም መልካም የሚባሉ ልጆች እንደሆኑ ሰምተናል እና ከእሷ ጎን እንድትቆሙ አሁንም በድጋሚ የከበረ ጥሪ እናቀርብላችኋለን። ባለፈው ላይ በመንገድ ላይ ሰርፕራይዝ አድርገናት ነበረ። ከዛ በድጋሚ የጻፍሽውን እና የደወል ሽልኝን አይቼ ነው ድጋሚ ልናይሽ የመጣ ነው እና እኛ አሁንም ከራሳችን ከሚኒስትሪ አሁንም ስጦታ ይዘን የመጣ ነው። ቅድም ያበረከትንላት የሀያ ሺህ ብር ስጦታ አለ። ከዛ ደግሞ ዛሬ ደግሞ ልጇ ልደቷ ስለሆነ ለልደት የሚሆን ሰርፕራይዝ ደግሞ ልጅቷ ስትመጣ ጠብቀን እንሰጣታለን ማለት ነው ተጨማሪ ስጦታ ደግሞ እናደርጋለን ማለት ጌታ ይባርክ ፓስተር ጌታ ኢየሱስ ይባርክ ተባረኩ አምላክ ይባርክ አሜን በእውነት በጣም ነው የምናመሰግነው በቃ ለእግዚአብሔር ለትውልድ የሚያደርግ ቀላል አይደለም ሁል ጊዜ የምናገረው እኔ ጸሎቴ ያ ስለሆነ ነው እግዚአብሔር ትውልድ ላይ መዝራት ትውልድ ላይ ማድረግ በጣም እግዚአብሔር በቃ የሚወደው ነገር ስለሆነ ፓስተር ጌታ ኢየሱስ ይባርክ ተሰምቶ እዚህ ድረስ መጣ በእውነት እኛን ስላይህን እግዚአብሔር በዘመን ይይክ ኑሮን፣ ልጆችን ተባረክ። አሜን። አሁን ግን ጥሪ ያቀርበናል። እንግዲህ የአንቺን ባንክ አካውንት፣ የአንቺን ስልክ ቁጥር እናስቀምጣለን ወደ አንቺ እንዲያደርጉ ደግሞ እናበረታታቸዋለን ማለት ነው። እንግዲህ ይህንን አመት ሳትቸገሪ ልጆች ማስተማር፣ ልጆች ማስተዳደር፣ ቤት ቀለብ፣ የተለያዩ የቤት ኪራይ ወጪዎችን ሁሉ እግዚአብሔር እንደሚረዳሽ እናምናለን። አሜን። በድጋሚ ልንጎበኝሽ ነው የመጣ ነው። እግዚአብሔር በባረከን መጠን አብረንሽ ቆመናል። እንግዲህ አሁን የመጣ ነው አብረንሽ ለመቆም ነው። እግዚአብሔር ይባርክሽ። ልጅሽ ስትመጣ ተመልሰን እንገናኛለን። እሺ፣ ተባረክ።

እግዚአብሔር ይመስገን እንግዲህ ዛሬ በታችን ጸጋ ቤት ተገኝተናል ደግሞ የቤቲ ልደት ነው ቤቲ ሜሽ ስንት ነው ቤቲ አስራ ስድስት ስንት ያክፍል ነሽ አስር ትምህርት ላይ ጎበዝ ነሽ ይባላል እውነት ነው ከአንድ እስከ ምናምን ነው አንድ ብቻ ከአንድ እስከ ትምህርት ግን ጥሩ ነች። እግዚአብሔር ይባረክ። አስረኛ ክፍል ነች፣ 16 አመቷ ነው እና ስጦታ የምንሰጣት 16 አመቷን የሚመጥን ስጦታ ባንሰጣትን፣ ግን አስረኛ ክፍል ስለሆነች በ16 አመቷ አስርን ማስታወሻ የሚያደርግ እዚህ እጄ ላይ አንድ ስጦታ አለ፣ 10 ሺህ ብር፣ 10 ሺህ ብር አስር ሺህ እንግዲህ አስረኛ ክፍል ባለሽበት ጊዜ ላይ አስራ ስድስት አመት ስታከብር አስር ሺህ ከተሰጠሽ በሚቀጥለው አስር ሚሊየን ምናምን እያለ ነው የሚቀጥል። እና ይሄ ለእርሷ ሰጠ። እንደዛ አመት ለመጨረሻ፣ ግን ያው ከመሰናበታችን በፊት እንግዲህ እህታችን ኬቢ ደግሞ ትመጣና የያዘችው ስጦታ አለ ለማሚ እሱን ደግሞ ትሰጣታለች። ስንት እንደሆነ ያው ኬቢያንቺ ደግሞ ንገሪያት። አጠቃላይ እዚህ ውስጥ ያለው ስጦታ ለጸጋ ለጸጋ እንግዲህ ከጋብስ ሚኒስትሪ የተበረከተላት የአርባ ሺ ብር ስጦታ ነው። ከዚህ ውጭ እግዚአብሔር ይባርካችሁ። በጣም ነው ማመሰግን ነው። ጌታ ኢየሱስ አብስቱ አብስቱ ይባርካችሁ፣ ፓስተር ዳኒ፣ ሁላችሁም እዚህ ስፍራ ለእኔ የተገኛችሁ ደግሞ በእንደዚህ አይነት ሁኔታ እንድናሳልፍ ነገሮቻችንን ስለቀየራችሁ አብዝቶ እግዚአብሔር ይባርካችሁ። ተባረኩ፣ ዘመናችሁ ይባረክ። በዚህ ነገር ላይ የተሳተፋችሁ በአጠቃላይ አመሰግናለሁ፣ ባርካችኋለሁ። በእውነት እጆቻችሁን ለመልካም ነገር፣ ልባችሁን ለመልካም ነገር ያዘጋጃችሁ ሁሉ ተባረኩ። እግዚአብሔር ይባርካችሁ። በእውነት በጣም አመሰግናለሁ። ተባረኩ ው በጣም ደስ ብሎኛል ስላደረጋችሁልኝ ነገር አመሰግናለሁ። እናንተንም እግዚአብሔር ይባርካችሁ። እግዚአብሔር አባአባቶ ዳደርገ እናመሰግናለን። ስለዚህ ቤተሰብ ክብር ላንተ ይሁን። ደግሞ ጌታ ሆይ፣ በዚህ ቀን ላይ የእህታችንን ጸጋን እንድንጎበኝ ስለ ረዳህን ደግሞ በዚህ ታሪካዊ ቀን ላይ የልጃችንን የቤት ልደት እንድናከብር እንድናስብ ዘመኗን ላንተ አሳልፈን እንድንሰጥ ስለረዳ እናመሰግናሃለን። በጌታ በኢየሱስ ክርስቶስ ስም ፌቨንን በፊት ይዘን እንቀርባለን። ቀሪ ዘመኗ የተባረከ ይሁን። በጌታ በኢየሱስ ክርስቶስም በጥበብ በማስተዋል በሞገስ እንድታሳድጋት ባረክናት። አቤቱ እግዚአብሔር ሆይ ለሀገር መፍትሄ አድርጋት። በጌታ በኢየሱስ ክርስቶስም ሌሊቷ ቀኗ ይባረክ። በኢየሱስ ክርስቶስ ስም ከዚህ ቀን ጀምሮ ባረክናቸው። የተባረኩ ይሁኑ። በኢየሱስም ቤት ይትባረክ። እድሜዋ በጨመረ ቁጥር ኃይሏ ይጨምር፣ ጸጋ ይጨምር፣ ሞገስ ይጨምር፣ ብልጽግና ይጨምር በጌታ በኢየሱስ ክርስቶስም ይህንን ባረክ ናት። እግዚአብሔር ሆይ በትምህርታቸው የላቁ አእምሯቸው የተከፈተ በኢየሱስን ይሁኑ። የሚፈልጉት መርጠው ይብሉ፣ ተገደው የሚበሉት ምግብ አይኑር። በህይወታቸው እየፈለጉ የሚያጡት ነገር እንዳይገኝ በኢየሱስ ስም ሰበርን። ከዚህ ቀን ጀምሮ ሐሴትን ይዘን በፊት ቆምን። በናዝሬቱ በኢየሱስ ክርስቶስ ባረክና ከዚህ ቀን ጀምሮ የተባረከች ትሁን። አቤቱ እግዚአብሔር ሆይ መርጣ ትልበስ፣ መርጣ ትብላ፣ መርጣ ትንዳ፣ መርጣ የምትኖርበትን ትኑር። አንተ የምታስበውን ሁሉ ያገኛቸው፣ የጠላት ሐሳብ ሁሉ የፈረሰ ይሁን። እህታችንን ጸጋ ለአንተ አስረከብን። ቤቷ ከዚህ በኋላ የተባረከ ይሁን እንደተናገርክ እንዲሁ ይሁን ታ በኢየሱስ ክርስቶስ ስም ይህ ቤት የሰላም ቤት ይባል። ከዚህ በኋላ ያላቸው ጉዞ ቀሪ ዘመናቸውን ሁሉ ተረከብ መንፈስ ቅዱስ። ስለ ሁሉ እናመሰግናለን። ከአምራቶች ይቀጥሉ፣ አይቋረጡ በኢየሱስ ስም ከፈትን፣ የተከፈተ ይሁን። የማይቋረጥ የበረከት ቧንቧ ተከፈተ። በኢየሱስ ክርስቶስ ስም አጸና ነው ይሄ። ስለ ሁሉ ተባረክ። በኢየሱስ ስም አሜን። አሜን ተባረኩልን። ደስ ብሎናል። እንኳን አገኘናችሁ፣ እንኳን አየናችሁ።